ለዘላለም ከርሶ ቤት ላይ እብድነትን በኢየሱስም አነሳ። አሜን። ገመድ የለም፣ ሰንሰለት የለም። ለዘላለም ተመጣጥሷል። አስራ አለ ብሎ የመጣ ታዘው፣ እዛ አስራ አንደኛ ክፍል ነው። እሺ፣ ከእረፍት ሰዓት ላይ በገመድ አስረናል። እየሰማችሁ ነው። እጁ ታስሮ ነበር። እግሩ ታስሮ ነበር። አሁን ታዛ ይታሰራል። በገበን እያሰራችን ነው። አሁን ትምህርት ቤት ቀባ ቀጥታ ወደ ትምህርት ቤት ይሄዳ ወይም ሄዳለ። ቀጥታ አሁን ሀይስኮል ትምህርት ቤቱን ጀምረዋል። ለኢየሱስ እልታጀምጫ ያው አንድ ጊዜ እጆቻችሁን ከፍ አድርጉልኝ ዘንድሮ ሁለት ሁለት ሺ አስራ ሰባት ደግሞ አጨላልቃለሁ አስራለሁ የሚል ዘንድሮ የተመታ ይሆን የጨለማ ጉልበት ለዘላለም ዥመታ የጨለማ ጉልበት ለዘላለም ዥመታ። ከማንኛውም ከሰዓት ከታሰራችሁበት ነገር ነፃ መውጣት ሆንላችሁ። ሁለት ሺ አስራ ሰባት የተአምራት ዓመት ሆንላችሁ። ንቀስ ምን አለ ብዙ ልጆችን ከቦታ አስመለጥኩ፣ ይወሰጥጧቸው ብዙ ልጆችን ከውርደት አስመለል ክብር ሰጠዋቸው። ብዙ ልጆችን ከምድረባዳ አወጧቸው፣ አከበርኳቸው፣ ፈተዋቸው። ነገር ግን የኔን ታምራት፣ የኔን እጅ እያዩ አሁንም ልጆች በፊት ያዝናሉ አለ። አሁንም ተስፋ ይቆርጣሉ ልጆች፣ ያለ መንፈስ እሺ። እግዚአብሔር በቃሉ አስተምሮናል። መልካምነት የፊታችሁ አሳልፋለሁ። መልካምነት ምን ታደርጋለች? ታሳርፋለች። የእግዚአብሔር መልካምነት ያሳርፋል። ኩን ያለው ሰው ጌታ ያሳርፋል በሉት። ያገለገልኩት እንዳትረሱ። እግዚአብሔር ያለኝ በመልካምነት ሕዝቤ ምን አደርጋለው? አሳርፋለሁ። ይሄ ነው ጌታ ሂድ ንገር፣ በመልካምነትን ልጆችን አሳርፋለሁ። ከሰው መልካም አጠብቁ፣ ከእግዚአብሔር መልካምን አርጉ ጠብቁ። እሱም በጥቂት ቀናት መካከል የእግዚአብሔር መልካምነት ታላቸው። ስለዚህ ጌታ እንልታጅ ብቻ ባምጡ። እሺ፣ ለሁለት ደቂቃ ብቻ ለእናንተ ጸልያለሁ። እምነት እንደሆንላቸው አባቴ። አንድ ምስክርነት አለኝ መመስገር ፈልጋለሁ እያሉ ነው ወደዚህ ይመጣሉ። ቶሎ ጌታ ያደረጉሉትን ነገር ካለ መጀመሪያ ሲሞን ይነግራሉ፣ ከዛ ይመሰክራሉ። ሲደ የምትባለው መምህር ነኝ፣ ሃይስኩል አስተምራለሁ ባለፈው ሁለት ልጆችን ይዤ መጥቼ ነበር። አንዱ እዚህ ሲቀባጥር ነበር። እዚህ እንትኖቹን ልብሶቹን እንትን ሲል ነበር። ከዛ በኋላ አንተ እንዲህ አልከኝ። ተወው ወደፊት እየገፎ ነበረ። መጀመሪያ እግዚአብሔር እንዳያገኝ ብዬ ከኋላ ነበር ያ የነበረው። ተወው እግዚአብሔር እዚህን በር ከደረሳ በኋላ ቤቱን እንደገባ ተፋውሶታልና ዝም በለው አትንካ አልከኝ። ከዛ ልጁ ቤት ሄደ። የሌላ እንቅልፍ በቃ ጻጥ ነው አለ። ተፋወሰ። እግዚአብሔር ደረሰ። ለጌታ አለን ታጅብጫ ባምጡ መጀመሪያ ማይክ ያዙና ይመሰክሩ ስጣቸው ባይች ምንድነው እሱን መጀመሪያ ምን እንደ እብድ ያደርገው ነበረ። ያስጠቁ ተማሪ ነበረ። እዚህ ያከቴት ሃይ ስኩል እዛ 11ኛ ክፍል ነው አይሽ ያኔ በቃ ከእረፍቴ ሰዓት ላይ ተጨናነቀ። አስሰልን በገመድ አስረናል፣ እየሰማችሁ ነው? በገመድ አስረናል፣ አስረናል፣ በገመድ በገመድ አስረናል። እሺ ቀጠሉት። እንደውም ጋሻቤ ወደ እኛ ቤት መጥተው ሲጸልዩ ነበሩ። ይሄ ከአዲስ አበባ የሚመጣ ልጅ አለ ፈውስ እዛ ስላለ እዛ ይዘን እንሂድ፣ እኔም ሄዳለው ብሎ የመጀመሪያ ቀን ይዘን መጣን። ሊገባን ያ ታምር ነው የተሰራው። ተቸግረናል፣ የሚሆነው ነገር ጠፍቶብን ነበር። ልክ እዚህ ቤት ከገባ በኋላ ፋውሱ የተካሄደው ተፋወሰ። አትንካ አለኝ። ራሱ ይህንን ቤት እንደገባ ነው የተፋወሰው። አትንካ፣ ወደፊትም ለመግፋት አትሞክር እሱ እኮ ተፋውሰው አልተወው አለኝ። ከዛ ወንድምዮም ነበረ። አንተ የምታመልከው ኢየሱስ ገመድን ይፈታ እናንተ የምታመልኩት ኢየሱስ ያሳርፋችኋል። ልጁ ይሄ ነው። ባለፈው ሳምንት አገልግለናል፣ ተጸልዮዋል። ቦታችሁ ሁሉ ያማረ ይሁን፣ ሰላማችሁ ሙሉ ይሁን። ከዚህ ቀን ጀምሮ መልካም ዜና መስማት ይሆንላችሁ። አሜን። ቤታችሁ በሰላም ይሞላ፣ ደስታችሁ ሙሉ ይሁን። አሜን። ዛሬ ከረጀ ህይወቱ ይበላሻል ሲጠባበቁ የተስተካከለ ሁሉ ነገር መልካም ሆነ። እኔ መንፈስ ቅዱስ ወደዚህ እንደገባ እንደተፈወሰ ነው የነገረኝ። ቃሉም ደግሞ እየሰማ ነፃ እንደወጣ ነገረኝ። ብዙም አልጸለሁትም። ለእሱ ጸሎት አልቆየሁም። ግን አስረን ነበረ። ተማሪ ነበረ። ተጨንቀን ነበረ የሚያሳርፍ ማን ነው ስለዚህ ጌታ እልልታ ጭብጨባ የለም አሁን ታዛ ይታሰራል በገበን እያሰራችሁ ነው አሁን ትምህርት ቤት ገባ እየተማረ አልተሰማም ይሄ በደንብ አልተሰማም በደንብ ጮክ ብሎ ይናገሩ ቀጥታ ወደ ትምህርት ቤት ሄዳለ ወይ ቢሄድ ሄዳለ አለ ቀጥታ አሁን ሃይ ስኩል ትምህርት ቤቱን ጀምሯል ለኢየሱስ እልልታ ጭብጨባ ያው አንድ ጊዜ እጆቻችሁን ከፍ አድርጎልኝ። ዘንድሮ 2017 ደግሞ አጨናንቃለሁ አስራለሁ የሚል ዘንድሮ የተመታ ይሆን። የጨለማ ጉልበት ለዘላለም ይመታ! የጨለማ ጉልበት ለዘላለም ይመታ! ከማንኛውም ከሰዓት ከታሰራችሁበት ነገር ነፃ ማውጣት ይሆንላችሁ። 2017 የታምራት ዓመት ይሆንላችሁ። የዲን ቀመት ዓመት ይሆንላችሁ። ለየሱስ ልልጣጅብጫባ እና አባቴ ሲመሰክሩ አይታችኋል። እንግዲህ አስሬን ነበረ፣ ተጨንቆ ነበረ፣ ግራ ገብቶ ነበረ። በገመድ ሰውነቱን እጆቹ እግሮቹ ይታሰረ የነበረው ሰው አሁን ተፈቶ ለሀገር ይጠቅማል፣ ለቤተሰብ ይጠቅማል ብሎ ወደ ትምህርት ይሄዳል። ጎን ያለውን ሰው ወደ ራይት ሄዳል ብሉት፣ ማንም አስሮ አስቀምጥ በሉ። ለዚህ እና ጌታ ይፈታቸዋል። እእኔ ራሴን ለማካበ ሰ ለማካበድ አይደለም እናንተን ለማገልገል፣ ሌሊት አስር ሰዓት እነሳ ይዘጋጃለሁ፣ እታጠባለሁ። ከዛ ጨለማ ነው፣ ግራ ቀኝ አልልም። በቃ ጌታ ከእኔ ጋር አለ። ሻንጣውን ተሸክሜ ቦርሳን ተሸክሜ ጨለማውን አቋርጬ ወደ መናራ ሄዳለሁ። ማንም አይነሳም። በዛ ሰዓት አስር ሰዓት ካልተነሳው መኪና ያመልጥብኛል። አያቸው እና እዚህ መጥቼ ደግሞ ያን ሁሉ ዋጋ ከፍዬ ላንተው ሸጠላውራ የዘላለም ሞት ፈልጋለሁ። ግን አንድ መልእክት አለኝ በልቤ የሚመላለስ ይህ ሳምንት በእግዚአብሔር መልካምነት አንተን ህይወትም ቤታቸው ትዳራቸው ዘራችሁ በእግዚአብሔር መልካምነት ይሞላል። አሜን። ይህ ሳምንት የእናንተ ሳምንት ነው። አሜን። ይህ ቀን የእናንተ ቀን ነው። አሜን። ብዙ ሰዎች መቃብራችሁ ተደፍነው አመልጣችኋል፣ አመልጣቸው። ስንት ተቆፈረ፣ ተደፈነ። አሁን ኑሮ ቀጥላችኋል። አሜን። ሁለት ሺ 15 16 ተቆፈረ፣ ተደፈነ

ነገር ግን የኔን ታምራት፣ የኔን እጅ እያዩ አሁንም ልጆች በፊት ያዝናሉ አለ። አሁንም ተስፋ ይቆርጣሉ ልጆች አለ። መንፈስ ቅዱስ የኔን እጅ እያሳየሁ፣ ታምራትን እያሳየሁ፣ ክብርን እያሳየሁ፣ እያኖርኳቸው፣ እያሻገርኳቸው አሁንም አለጌታ ያዝናሉ አለ። ተስፋ ይቆርጣሉ አለ። ንገራቸው። በመልካምነት ያጠግባሉ። ጌታ እንደዚህ ይላቸዋል፣ ተስፋችሁ እኔ ነኝ። የመጀመሪያም የመጨረሻ ተስፋችሁ እኔ ነኝ። አሜን ልጆቼ፣ ነኝ ያሳርፋችኋል። አሜን ስሙ፣ ጌታ ይደግበኛል። የመጀመሪያም የመጨረሻ ተስፋችሁ እኔ ነኝ። አሜን እኔ ነግርሻለሁ፣ የመጀመሪያሽም የመጨረሻሽም ተስፋ ወንድሜ እግዚአብሔር ነው። ለኢየሱስ እልልታ ጭብጨባ አምጡ! እልልታ ጭብጨባ አምጡ! ለኢየሱስ እልልታ ጭብጨባ! ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ተስፋ ጌታን ብቻ አድርጊ። እግዚአብሔር ነገ ያሳርፍሽ። አሜን። ጎን ያለው ሰው ነገ ያታርፋል ለማለት ነገ ያታርፋል፣ አትጨነቅ በሉት ማን ያሳርፋል? ይሄ ሰውዬ ጌታ አላሳረፈው። እሺ ጋሽ አንዴ፣ ምክንያቱም እኔ ጋር ደውሉ ይዞ ይመጡ አሉ። እስቲ ጋሽ ይዘው ይምጡ። በእሳቸው ልጅ ሕይወት ምንድነው ለጌታ ክብር ያዩ። በስጋ ዓይን ምን በመንፈስ ምን አይቶ ነበር? አንድ ደቂቃ ብትሆን ቢናገር እግዚአብሔር ድንቅ ነው። አሜን። ትምህርት ለስሙ በጣም እኔ ብዙ ነገር ስላስቀረ እኔ በጣም እየተጠነኩ ነበር። ማለት ምክንያቱም 15 ቀን ሙሉ እጁ ታስሮ ነበር፣ እግሩ ታስሮ ነበር። እጁን ምናልባት ፈቶ ምናልባት እንዳይ ፈቶ ሌላ ነገር እንዳያደርግ ብሎ የሱ ታላቅ ወንድም ንስ አለ አዱላ ይዟል እጁን ሊመጣ የታሰረውን እጅ ቆሞ እንደዛ በታሰረበት እኔ ጋ ደወላና፣ ትጸልዩ ያላችሁ ልጄ እንዲታም ዋላሊ ምክንያቱም አንድ ቸርች ነው አለ ነው፣ አንድ ላይ ነው የምናገለግለው። ስለዚህ መተን ጸለየን። አንድ ዞን ጸሎት ህብረት ነበርና ስንጸልይ በጣም በቃ፣ ምን የሚያደርጉን አውጡ፣ የሚይዘውን አውጡ፣ በቃ ሌላውን ከመወሮር ማለት መብላቴን አውቀም ምንም አውቀም ያናል ብዙ ከቆያ በኋላ እኛም ፀልያን በቃ ምንም ማድረግ ስላልቻለን፣ በቃ ሌላ በሚቀጥለው ሳምንት እንዲዚ ፕሮግራም እንሄዳለንና እግዚአብሔር እዛ ይፋውሳል ብለን ጠበቀንና እግዚአብሔር አቶን የዛሬ 15 ነው። ከዛ በፊት ወደዚህ መጣን። ከዛ በኋላ እግዚአብሔር እዚህም ከመጣ በኋላ እዚህ ቁጭ ብለን ባለንበት ይሄ ከላይ ከቲሸርቱ በላይ ያለውን ወሮሮ እዚህ ወንበር ላይ ነጣለው። ምንም የሚያውቀው ነገር የለም። እንደውም ወደ ምናልባት የጭንቀት ሊሆን ይችላል ብለን አማኑኤል ለመውሰድ አዲስ አበባ ለመውሰድ አማኑኤል የሚያሳክም በእኛ ግብ አንድ ተማሪ አንድ እና ወንድም አለና እንዴት ነው እስቲ ታጠናለህ ታውቃለህ ብለን ጣራ ነውና መጥቶ ይሄ የጭንቀት አይደለም የጋንንትና የመንፈስ ነው አደምና እንደዛ ሲለን፣ አሁን ወዴት ነው ወሰነ ነው አሁን ወደዚህ ለማምጣት ወሰን ወደዚህ ሲናመጣ እግዚአብሔር ይኸው እንዲህ የተጨነቀውን እንዲህ በቃ አለ አይደለም ተስፋ የተቆረጠው ምንም ተስፋ ያለው አልነበረም። ምክንያቱም በጣም ተጨንቀው አሉ። የሚያደርጎን አውቆ ምን ሰውንም ላይቶ አውቆ የሚያስጨንቅ የሚያጨንቅ ነበርና፣ ከዛ በኋላ ወደዚህ መጥቶ እግዚአብሔር እዚህ ካው በነብዩ እግዚአብሔር ተጠቅሞ አሁን በቃ አለ የተደረገው እንዴት ተደረገው ምን እንደተደረገበት እንደምን እግዚአብሔር ይናገር ነበር በልጆቹ አንድ ነገር በቃ አልለም በልጆቹ ላይ ሴጣን የሰራውን ስራ ሁሉ እዚህ ይናገር ነበርና እግዚአብሔር ፈተውና ከዛ ጊዜ ጀምሮ ተሽሎት፣ የስራ ተማሪ ነው ገብቶ እየተማረ ነው እግዚአብሔር አየህ፣ አባት ደብቆ የነበሩትን እሳቸው አወጡ። ለአስራ አምስት ቀን እጅና እግሩን አስረን ቤት፣ ገመድም ደግሞ አይበቃም ተብሎ ዱላ ተይዞ ይጠበቅ ነበር። አየህ፣ የእግዚአብሔር ተአምራት ወንድም ደግሞ ዱላ ይዞ ይጠብቃል። ለምን እጁና እግሩን ፈቶ ራፈና የእግዚአብሔር ታምራት ያሳርፈኛል። እጅና አይግሩ ታስሮ ቤት ለአስራ አምስት ቀን ዱላ ይዞ መጠበቅ ከዛ ሁሉ አሁን ነጻ ጌታ አወጣ። ወደ ወደ ህልሙ ሄደ፣ ወደ ትምህርት ቤት ገባ። ለኢየሱስ እልልታ። እንግዲህ እሳቸው እግዚአብሔር በዚህ አገልጋይ ይሰራል። ይዛን ነው ሰደብ ነው አመጡ። እኔ ደግሞ አንድ የእምነት ቃል እናገራለሁ። እኔ ብዙ ቦታ መድረስ አልችልም። አንድ ሰው ነው ሰው ነው በአካል ስገኝ ብቻ ነው የሚያገለግለው። ከደወሉ በስልክ አገለግላለሁ። በእኔ ላይ ያለው ጸጋ ደግሞ በእጽ ተበሳቾ ለእንድቀመጥ ጸለያለሁ። ኢየሱስ ጌታ እግዚአብሔር በእኔ ላይ ያስቀምጣው። በሰባት ተበሳቾ ለእንዲያስቀምጥ ጸለያለሁ ታሙናላቸሁ ዘረጉጆቻችሁ ዘረጉ። አባቶይ አምኖ ሕዝብን ይዞ መጡ። ሕዝብም ተፈውሰዋል። ገመት ተበጣጠሰ፣ ሕዝብም ተፈታ። አሁን ጸል ያሉው ይህ ሰው በኢየሱስም በአንተ ግብር ይሞላ። በእኔ ለአንተ ያስገመጥገው ጸጋ በሰባ ጥጥፍ ይቀመጥ። አጋርን ከዚህ ቀን ጀምሮ በፊታቸው አይቆም። ጨለማ አይቆ የታሰሩ ይፈቱ። የወደቁ ይነሱ። አፋቸው ላይ አልፈ ስራ ምላሳቸው ተቀባ ይሁን። እጃቸው ተቀባ ይሁን። ኃይል በላቸው ላይ ይቀመጥ። ያንተ ጉልበት በላቸው ላይ ይሁን። የጎልጎታ ጉልበት በላቸው ላይ ይብሰስ። ከዚህ ቀን ጀምሮ በላቸው ላይ ቅባት ይቀመጥ። በኃይል ይውጡ። ዘረጉጆቻችሁ በቤት ተአምር እንዳለ አእምሮ መጡ። ይህን ክብር ተቀብሎ ይውጡ። እጃቸው ተቀባይ ይሁን። ኃይል ካንተ ይቀበሉ ይውጡ። ህዝቤን ያገለግሉ። ከዚህ ቀን ጀምሮ ተአምራት በሕይወታቸው ላይ ይሁን። በኢየሱስም በተአምራት ቅባት የተቀቡ ይሁኑ። ልጅን አክብር ከሳቸው ጋር ይሆን። ለኢየሱስ ኃይልት ታጅብ ጫማ ሂዱ። አጋንንት ላይ ዲያብሎስ ላይ እግዚአብሔር የበቀል ኃይል አስቀምጧል።

ለምን እዚህ አትመጣም? ታዲያ ያው ከፈወሳት፣ ለምን አትመሰከሩ? ከዛ ያለ ጸል ለሱ ደግሞ እዚህ ነይ እዚህ የተጸለውን ውሃ ይዞ ሄዱ። ከዛ ያን ውሃ ውስጣ ተቀመጡ። እግሯ ላይ ዳጎታለች። የጌታ ስም ይባር፣ እግዚአብሔር ስም እየተባረከ ይሁን። ሃሌሉያ የኢየሱስ ስም ለኛ

ከዛ ከተቸገር በኋላ ከስቃይ በኋላ እግዚአብሔር ይችላል ብዬ እግዚአብሔርን ይከተላሉ አገለግላሉ። ይሄ ለእግዚአብሔር ቀላሉ ለእኔ ነው እንጂ ብዬ ያመልኩት ጌታ በነቢዩ በኩል ነው። ሰባት ነው ከመስከረም ጀምሮ ያን ጊዜ ሁሉ ያምሽ ነበር እግዚአብሔር ይችላል ብዙ ነበር

ስብልሽ ምን መጥቶኝ መንፈስ ቅዱስ። አሁን ግን በክፋት የሚከታተሉ ሰዎች ፊትሽን እንዳያዩ በአንቺ ፊት ላይ ኃይል ይወርቃል። ኃይል ሲወርቅ በክፋት የሚፈልጉ ውድቀትሽን መቀመጥሽን የሚፈልጉት ሁሉ አሁን በክፋት ስመጡ በእግዚአብሔር ሞገስ ስለምትሞይ ከዚህ ቀን ጀምሮ ሊያሽ አይችሉም። እለትለት ክብርሽ እየጨመረ እለት ኃይል እየጨመረ ትጃለሽ። ማንኛውም በፊቷ ላይ የምታስቀምጥ ኃይል የጨለማ አሰራር ክፉ በዘላለም ጸጥበጭ ሄድ ሄድ ለቀጣይ ለኢየሱስ ክብር

ናታቸው ለቅቤ ተቀብቶ የራሳቸውን ስራ ለመስራት ክፉ ስራ ይሰሩ። የእንሰት የእንሰት ስሩ። አዎ እሱን አበሰሉ። መርፌ ጉና ጣህሉ። ክፉ ስራ ይሄን ክፉ ስራ ለራሳቸው አይሆንም። ከነሱ ላይ ማፍርሰናል እና ይሄን ቀበሩ። ምን ችግራቸው? አንቺ ይሄ ነገር ሲያምሽ በጣም እንደ መርፌ ውጋ ያደርግሻል። ያምሻል ጥስስ ያደርግልሻል። ይሄ ምንድነው? እዛ ለምንድን ነው እንደዛው መርፌ ወጥቶ ያስቀምጡት? ስራቸው ክፉ ነው። ቤት እንድቅ ቅቤ ለመቀባት ቅቤ ቅቤ ተቀብተን እንዞራለን ያሉት አፍረዋል። አንቺ አሁን እለት እለት በቃ አንከስ ብላ ትሄዳለች ብሎ ስጠባበቁ አንቺ ጭራሽ ጨምርሻል። ቶሎ ቶሎ ቤት አትገኝ። በር ላይ ስትመጪ ቀስ ብለሽ ዘና ብለሽ፣ በር አናያትም፣ ሰፈር አናያትም፣ ቤት እናያለን። አሁን ጭራሽ ቢሶብሽ አደባባይ ላይ አዩሽ። መቀመጥ የለም መታሰር የለም አሜን። ባንቺ ሕይወት መታሰር የለም አሜን። በቤትሽ መታሰር የለም። አሜን እግዚአብሔር ቀብቶኛል። ድግምትና ሟርት ከዘብልሽ ፈርሰዋል። የቤ አይቀቡም። በአንቺ ላይ ምንም አይሰራም። እየጨማች ነው የምትሄደው። ክብደቶች ይጨምራል። ውበቶች ይጨምራል። ግርማ መጎች ይጨምራል። እለት ቀጣይ ጊዜ አንቺ ጋር መቶ ምስጋና ይካፈላል። ለታጅጫ በአንቺ ምስጋና በቤትሽ ተካፍሎ በልቶ ጠቶ ይሄዳሉ። እዛ ቀን ነጭ በነጭ ሆነሽ ጭራሽ ተበሳጭተው ይሄዳሉ። ያንቺ ክብር ይጨምራል። ጌታ ከሞት አስመልጦሻል። እግዚአብሔርና ክብር ነጻ ነሽ። ሰላምሽ ሙሉ ይሆን፣ ደስታሽ ሙሉ ይሆን፣ ጤነትሽ ሙሉ ይሆን። በሰላም ሂጂ። ለኢየሱስ እልልታ ጭጫ ባምጡ ጋሼ እግዚአብሔር በእርሱ ቤት ተአምራት አድርጓል። እናንተ ቤት ተአምራት ይቀጥል ለዘላለም። ከርሶ ላይ ከርሶ ቤት ላይ የብድነትን በኢየሱስም አነሳው፣ አሜን። ገመድ የለም ሰንሰለት የለም ለዘላለም ተበጣጥሰዋል። አስራለ ብሎ የመጣ ታሰው ለትልቁ ሄደዋል። ልጅ በድል ይጨርሳል፣ በእልልታ ይጨርሳል። ምስጋና ይሆናል፣ ተአምራት ይሆናል፣ እልልታ ይሆናል። ቀጣይ ጊዜ ደግሞ በሌላ ምስጋና ትመጣል። ሂድ፣ ጌታ ይባርክ